ይቺ ሴት ጂኦቫን ትባላለች። አጠገቧ ላለው ጥቁር ወጣት ኤዲሰን ብላ ለሁለተኛ ጊዜ ከጣሊያን አገር አቋርጣ በዶሚኒካ ሪፐብሊክ መኖር ከጀመረች ስድስት ወር ሆኗታል። ታዲያ እንደ ኤዲሰን ያሉ ብዙ የዶሚኒካ ወጣቶች ዛሬ ላይ ከአውሮፓ የሚመጡ ነጭ ሴቶችን ልብ እያሸፈቱ ይገኛል። ለምንና እንዴት እንደሆነ በዛሬው ዝግጅታችን እናያለን። ከአትላንቲክ ውቅያኖስ በስተ ደቡብ ከካሪቢያን ባህር በስተ ሰሜን ከሞና ባህር እና ከፖርቶሪኮ በስተ ምዕራብ ከአይቲ በስተ ምስራቅ በ48671 ካሬ ኪሎ ሜትር የቆዳ ስፋቷ 112 ሚሊዮን ሕዝብ ሸክፋ የዛሬዋ ባለታሪካችን። የካሪቢያን ደሴቷ ሞቃታማ ዶሚኒካን ሪፐብሊክ ትገኛለች ዛሬ እድሜያቸው የገፋም ሆነ ወጣት አውሮፓውያን ሴቶች ከዶሚኒካን ሪፐብሊክ ላይ አይናቸውን አልነቅል እግራቸውን አላንቀሳቀስ ያሉበትም ምክንያት እናያለን። በሺዎች የሚቆጠሩ ነጫጭ ሴቶችን ባህር አቋርጠው ትዳራቸውንና ልጆቻቸውን ጥለው እንዲመጡ የሚያደርጉት ሳንኪ ፓንኪ ጂጎሎስ የሚባሉት የዶሚኒካን ሪፐብሊክ ወንዶች ስሜት የሚገዛበት ምኞት ገንዘብ የሆነበት እንዲሁም ፍቅር በላብና በሹክሹክታ የተጠቀለለ ቅሸት ብቻ የሆነበት ቦታ አለ ይሄ የፍቅር ታሪክ ተረትም አይደለም ግብይት ነው ትርኢት ሁለቱም ወገኖች በትክክል የሚፈልጉትን እያገኙ እንደሆነ የሚመሰሉበት ያልተነገረ ስርዓት ነገር ግን ከላይ ከፈገግታና ከተሰረቁ እይታዎች በታች በጣም የተወሳሰበ እና በጣም አደገኛ የሆነ ነገር ተደብቋል በዶሚኒካን ሪፐብሊክ የባህር ዳርቻዎችና በኒዮን ብርሃን በበራባቸው ጎዳናዎች ማዶ አንድ ድብቅ ኢኮኖሚ አብባል። በኢኮኖሚዎች ወይም በንግድ ላይ ሳይሆን በስጋና በውበት ከፍተኛ ፍላጎት ላይ የተገነባ ከስልጡን ማኅበረሰብ በታች የሚደበቅ ረሃብ አለ። ሴቶችን ከቀዝቃዛና ዘመናዊ ከተማዎች ወደ ካሪቢያን የሚነድ ሙቀት የሚስብ የማይጠገብ ጥማት። ለባህር ዳርቻዎች ወይ ለባህላቸው አይደለም የሚመጡት ለእነሱ ነው። ለፈርጣማ ጥቁር ወንዶች አንዲት ሴት እንደተፈለገች እና እንደተወደደች እንዲሰማት እንዴት ማድረግ እንዳለባቸው በትክክል የሚያውቁ ወንዶች። በዶሚኒካን ሪፐብሊክ በሚወዛወዙ የዘንባባ ዛፎች እና በኒዮን ብርሃን በበራባቸው መጠጥ ቤቶች ስር ያልተነገረ ግዛት ያብባል። እዚህ ፍቅር ፍቅር አይደለም፣ ስሜት ስሜት አይደለም። ፍቅር ንግድ ነው፣ ስሜት ግብይት። ለአንዳንዶች ህልም ነው

ናባዊ ነገሮች የሚፈጸሙበት የሚሰባበሩበትም እና ከእውነቱ እንደ ውሸት ማራኪ የሆነበት ሚኒዮት ውስጣዊ ኃይል ነው፣ የማይገመትና የማይቆጣጠሩት ለብቸኞች ቹሮ ያንሹካሹካል። በልማድና በኃላፊነት ተጠምደው ወታቸው ላሳለፉ ሰዎች በለውሳ ሲታራል። ለአንዳንዱስ ደግሞ ያሹክሹክታ ወደ ሱስነት ይቀየራል።

የንግድ ባለቤቶች ናቸው። ሕይወታቸውን ሁሉንም ነገር በመቆጣጠር አሳለፉ። ሴቶች ነገር ግን ዚህ በዶሚኒካን ሪፐብሊክ ውስጥ ቁጥጥር አይፈልጉም፣ እጃቸውን መስጠት እንጂ ሁሉን በሚበላ በሚያሰክር በአደገኛ መንገድ መፈለግ ይፈልጋሉ። ወንዶቹም ይህን ያውቃሉ፣ ምክንያቱም እነዚህ ሴቶች ልክ እንደ ቱሪስቶች እንደመጡ አይተዋል። እዛ ብቻ እዚህ እንደመጡ ቢመስሉም አይኖቻቸው አሳልፈው እየሰቱ በጣም ይኮያሉ። መጀመሪያውን ዳንስ የመጀመሪያውን በተት የመጀመሪያውን ንክኪ ሲቀርብላቸው እጆቻቸው በትንሹ ይንቀጠቀጣሉ። ወንዶቹ የሙገሳ ቃላትን ያንሾካሹካሉ፣ እይታቸውን ከሚያስፈልጉ በላይ ትንሽ ያኮዩታል። ያኔ ሴቶቹ በትንሽ ጊዜም ቢሆን ይህ እውነት እንደሆነ ያምናሉ። እሷ ልዩ እንደሆነች እንደተፈለገች ነገር ግን

ይወድካሉ። ሁል ጊዜ ይወድካሉ። ታዲያ እነዚህን ጎዳናዎች እየተዘዋወሩ የዓለም ሴቶች በውበታቸው እያማለኑ ወደ እቅፋቸው የሚስቧቸውን ወንዶች ለመረዳት ወደኋላ መመለስ የግድ ይለናል። እነሱን ወደፈጠረ ታሪክ ኃይል በፍቅር ወይ በምርጫ ሳይሆን በህልውና ወደተወሰነበት ጊዜ። የዶሚኒካን ወንደኛ ዳሪ ታሪክ የሚጀምረው በባህር ዳርቻ መጠጥ ቤቶች በሚያብረቀርቁ መብራቶች ወይም በአምስት ኮከብ ሪዞርቶች በተደበቁ ክፍሎች አይደለም። ከረጅም ጊዜ በፊት በቀኝ ግዛት አገዛዝ ማሚቶ፣ በወረራ ጥላ ስር ጥቁር ቆዳ ያላቸው ወንዶች ጉልበት ከመሆን የዘለለ ምንም ባልነበሩባት፣ ጥቅም ላይ ውለው በሚጣሉት አካላት ብቻ በነበሩባት ምድር ላይ በመጀመሪያ በአሳዳሪዎቻቸው እና አሁን እነሱን እናመልካለን በሚሉ እጆች ከብዙ መቶ ዓመታት በፊት ዶሚኒካን ሪፐብሊክ የአውሮፓ አያላን መጫወቻ ስፍራ ነበረች። በስግብግብነት የተመሰቃቀለችና ንጽሕናዋን የተገፈፈች ምድር። ስፔናውያን መጀመሪያ ሲመጡ የበላይነታቸውን በአፈር ላይ ቀርጸው ደም መከራና በወራሪዎች እጅ ለዘላለም የተነካ ባህል ትተው ሄዱ። የእርሻ ማሳዎቹ ትውልዶች የጥቁር ወንዶች በፀሐይ ስር ሲደክሙ ተነካሪያቸው እንደ ንብረት ሲቆጠርና ህልውናቸው እንደ ቀላል ጥቅም ሲቀንስ ተመልክተዋል። ነገር ግን በዚያን ጊዜም እንኳ ሌላ ነገር ነበር። ቅኝ ገዢዎቹ የፈሩትም የሚመኙትም የእነዚህ ወንዶች መገኘት የማይካድ ወንደ ወንድነታቸው፣ በሰውነታቸው ውስጥ ያለው ጥሬ ኃይል፣ አይኖቻቸው፣ ማንነታቸው ጭምር። አንዳንድ ነጮችም ሆነ የዶሚኒካ ወንዶች ግንኙነታቸው መስመር ሲጥስ ይታያል። ወንዱም ለብር ሴቷም ለስሜቷ መፈላለጋቸው ይረሳል። ለምሳሌ የ33 ዓመቷ ጣሊያናዊት ጆቫና ገና ጉርምስናውን ባልጨረሰው ዶሚኒካዊ ታዳጊ ፍቅር ወድቅ ያለው ትላለች። ኤዲሰን እንደ አካባቢው ወንዶች ኑሮውን ለማሸነፍ ሲል በቦካቺካ ባህር ዳርቻ ላይ የሚመጡትን ሴቶች ገላውን እየሸጠ ለመኖር የተገደደ የ18 ዓመት ጎረምሳ ነው። ጆቫና ጣሊያናዊት ጠበቃ ስትሆን በነፃነት እንደምታምን ትናገራለች። ነገሩ ከስድስት ወር በፊት ይጀምራል። ሀብታም ቤተሰብ ያላት ጠበቋ ጆቫና ከሮም ለረፍት ወደ ቦካቺካ ትመጣለች። ያኔም በችግር ጎዳና ላይ የሚኖረው ኤዲሰን ተጠግቶ ሲያወራት በመጀመሪያ እይታ እንደወደደችው ትናገራለች። ረፍቷን ጨርሳ ወደ አገሯ ብትመለስም ይህ ጎረምሳ ከአእምሮዋ ሊወጣ ልትረሳው አልቻለችም። ታዲያ ተመልሳ መጥታ ኤዲሰንን ከጎዳና አንስታ በተከራየችው ትንሽ ቤት አብሮ መኖር ሲጀምሩ ዛሬ ዲሰን ወደ ሀገሯ ጣሊያን ይዛ ለመሄድ ሂደቱን ጀምራለች። ታዲያ ለዶሚኒካን ወንዶች እንደዚህ አይነት ክስተቶች አዲስ አይመስሉም። ብዙ ነጮች ቱሪስቶችን በፍቅራቸው መጣል የብዙዎቹ የሕይወት አካል ሆኗልና፣ ዛሬ ለብዙ ዶሚኒካን ወንዶች ምርጫው በእውነት ምርጫ አይደለም። ደሴቲቱ ውብ ልትሆን ትችላለች፣ ነገር ግን ከውብ ጀንበር መጥለቆችና ከሚወዛወዙ የጀንባባ ዛፎች በታች ጭካኔ የተሞላበት እውነት አለ። ድህነት፣ ተስፋ መቁረጥና ሁል ጊዜም ለመኖር ያለ ፍላጎት ጥቂት እድሎች አሉ፣ ከትግሉ ውደት ለመላቀቅ የሚያስችሉ ጥቂት አጋጣሚዎች። ስለዚህ አንዳንዶች ወደሚያውቁት ብቸኛ ሀብት ይመለሳሉ፣ ወደ ራሳቸው ሰውነት። አካላቸው ገንዘባቸው ይሆናል፣ ማራኪነታቸው መሳሪያቸው። የሴት ማማለል ጥበብን የሚማሩት ከመጽሐፍት ወይ ከፊልም አይደለም ሰርቫይቫል ኦፍ ደፊተስት ከሚለው የመኖር ግዴታ እንጂ። እና እነዚህ ነጭ ሴቶች ሀብታም ቱሪስቶች ከአሜሪካ፣ ከአውሮፓ ሲመጡ ሳያውቁ ወይም ምናልባትም ለመቀበል ፈቃደኛ ሳይሆኑ እነሱ እንኳን ከመምጣታቸው ከረጅም ጊዜ በፊት በተጻፈ ጽሑፍ ውስጥ በትክክል እየተጫወቱ መሆናቸውን ይፈልጋሉ። ለራሳቸው የሚናገሩት ነገር ጊዜያዊ ነው፣ ጀብዱ፣ አዲስ ነገርን መሞከር ብቻ ይሉታል። ወንዶቹ ግን ለሕይወት በተካኑበት ልምዳቸው የጣለች እንዲመስላት እያደረጉ ይጥሏታል። ያደነች እንዲመስላት እያደረጉ ያድኗታል። እናም እየጠለቀች በሄደች ቁጥር ሰውነቷን፣ ልቧን፣ ገንዘቧን ስትሰጥ አዳኝ አንድ ማታቅ ራሱ በጭራሽ አትገነዘብም። ግና ሁል ጊዜም ምርኮ ነበረች። ነገር ግን በዶሚኒካን ሪፐብሊክ የኒዮን መብራቶች በበዙበት ዓለም ውስጥ ኃይል የሚመስለው አይደለም እንደ ማዕበል ይለዋወጣል። ከእጅ ወደ እጅ ይንሸራተታል፣ ቅርጹን ይለውጣል። ከፈገግታ ከሹክሹክታና በድብቅ ከሚለዋወጥ ገንዘብ ጀርባ ይደበቃል። ላልሰለጠነ ዓይን ቀላል ይመስላል። ሀብታም ነጭ ሴቶች እዚህ ይመጣሉ፣ ይከፍላሉ፣ ይወስዳሉ፣ ባለቤት ይሆናሉ። ግን እውነቱ፣ እውነቱ በጣም የተጠመዘዘ ነው። ምክንያቱም በዚህ ዓለም ውስጥ ኃይል የገንዘቡ ባለቤት የሆነው አይደለም ኃይል የፍላጎቱ ባለቤት የሆነው ጋር ነው። ምኞት በጣም ጠንካራ ፍላጎቶችን እንኳን የሚበላ ኃይል ነውና። እነዚህ ሴቶች ጠበቆች፣ የቤት እመቤቶች፣ አስተማሪዎች፣ ሆኖም ስልጣን ከሚይዙባቸው ቦታዎች ይመጣሉ። ተጨባጭና እውነተኛ የሆነ የሥርዓት አመክንያዊና ኃይል የተሞላ ሕይወትን ገንብተዋል። ነገር ግን እዚህ ሲደርሱ በካሪቢያን ፀሐይ ሥር የሆነ ነገር ይለወጣል። ኃይላቸው ለናፍቆታቸው ለብቸኝነታቸውና የሆነ ያልተሟላ የዱር ፍላጎታቸው ፊት ምንም ማለት አይደለም። የማይቆጣጠሩት ነገር የሚፈልጉበት ጊዜ በሚያስፈልጉበት ጊዜ ልባቸው በትክክል እንዴት መንቀሳቀስ፣ እንዴት መናገር፣ እንዴት መመልከት እንዳለበት በሚያውቅ ሰው ፊት መሮጥ ሲጀምር ይጠፋሉ። ምክንያቱም እነዚህ ወንዶች ጨዋታውን አጥንተዋል፣ ፍጹም አድርገውታል። እውነተኛ ኃይል የሚወሰደው ሳይሆን የሚሰጠው መሆኑን ያውቃሉ። እና እነዚህ ሴቶች እነዚህ ኃያላን ሴቶች ኃያልነታቸውን በፈቃዳቸው ያስረክባል። በእያንዳንዱ የዘገየ ንክኪ ከበለጠ ነገር ጋር በእያንዳንዱ በሹክሹክታ በተነገረ ተስፋ ሚዛኑ ይዛባል። አዳኙ ተማረከ፣ ገዢው ተገዛ ማለት ነው። የዶሚኒካን አጭበርባሪ አያሳድድም፣ አይለምንም፣ እንዲፈለግ ይፈቅዳል። ሴትየዋ እሱን እየመረጠች እንደሆነ፣ እሷ እንደምትቆጣጠር እንድታምን ያደርጋል። ነገር ግን የሚያደርገው እያንዳንዱ እንቅስቃሴ ሆን ተብሎ ነው። እያንዳንዱ ማመንታት ይሰላል። በፊቱ ላይ የሚታየው እያንዳንዱ ስሜት በዋና ባለሙያዎች ችሎታ የሚከወን ድርጊት ነው። እሱ እየወሰደችው እንደሆነ በተሰማት ቁጥር የበለጠ እንደምትወድቅ ያውቃል። አንዴ ከወደቀች ደግሞ ትከፍላለች። ይህ ነው ገበያው። አንዳንድ ጊዜ እነዚህ ስም አልባ ግንኙነቶች ፍጻሜያቸው አሳዛኝ ይሆናል። ጥቅም ላይ መዋላቸውንና ተራ ግብይት ብቻ እንደነበሩ እውነታውን መቀበል የሚያቀጣቸው ሴቶችም ይኖራሉ። ምክንያቱም የወተዋሙሉ ሥልጣን ይዘ ኖረች ሴት በቀላሉ የማጣት ስሜትን አትቀበልምና ጨርሶ ተቆጣጣሪ እንዳልነበረች ስትገነዘብ ትሰበራለች። ስለዚህም ወንዶቹ ጥሩን መስመር መከተልን፣ ሴትንና ርቀትን ማመጣጠንን በጣም ብዙ ሳይሆን በቂ መስጠትን ይማራሉ። ምክንያቱም በዚህ ጨዋታ ውስጥ ደህንነት የለም። ልጓሙንና አንገት ቤቱን በያዙ ሰዎች መሃል የሚደረግ ቀጣይነት ያለውና የሚቀያየር ጦርነት ብቻ አለ። በእርግጥ ስልጣን ያለው ማን ነው? የምትከፍለው ሴት ወይስ እሱ እንድትፈልግ የሚያደርጋት ወንድ? ጥያቄውን ለእናንተ ትቸዋለሁ። ውድ የማራኪ ስቶሪስ ቤተሰቦች፣ የዛሬው ታሪክ ልክነትና ስህተትን ከመፈረጃ አንጻር ሳይሆን መረጃ ከመስጠት አንጻር አቅርበንላችኋል። በሌላ ማራኪ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።